ሰዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለፈጣን የፀጉር እድገት የሚረዱ አምስት ወሳኝ ቫይታሚኖችን በዚህ ቪዲዮ ላይ ነገራችኋለሁኝ። እናም እነዚህን ቫይታሚኖች ደግሞ ከአመጋገብ ከምን ማግኘት እንደምትችሉ በሚገባ የምነግራችሁ ይሆናል። ይህ የጤና ትምህርት ስታዲያን ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የቫይታሚን እጥረት ካለባችሁ ፀጉራችሁን እንዴትም ብትንከባከቡት ዓለም ላይ ያሉ ምርጥ ቅባቶችን ብትጠቀሙም ፀጉራችሁ መርገፍናም መሰባበሩን ይቀጥላልና እድገቱንም ሙሉ በሙሉ ያቆማል። የቫይታሚን እጥረት ፀጉር እንዳያድግ ወይም ደግሞ እንዲረግፍ የሚያደርግበት በርካታ ምክንያቶች አሉ። ቫይታሚኖች ለሴል እድገትና ክፍፍል አስፈላጊ ናቸው። የፀጉር ከረጢቶች በከፍተኛ ፍጥነት የሚከፋፈሉ ሴሎች ናቸው። የቫይታሚን እጥረት ካለ እነዚህ ሴሎች በደንብ ማድረግ ስለማይችሉ ጸጉር ደካማናም ስስ ይሆናል። አንዳንድ ቫይታሚኖች በተለይ ቢ ቫይታሚኖች ለቀይ ደም ሴሎች መፈጠር አስፈላጊ ናቸው። ቀይ ደም ሴሎች ደግሞ ኦክስጅንናም ንጥረ ምግቦችን ወደ ጸጉር ከረጢቶች ይወስዳሉ። የቫይታሚን እጥረት ካለ የደም ዝውውር ይቀንሳል ማለት ነው። ይህም ጸጉር አስፈላጊውን ንጥረ ነገር እንዳያገኝ ያደርገዋል። ቫይታሚን ሲ ደግሞ ኮላጅን የተባለውን ፕሮቲንን ለማምረት አስፈላጊ ነው። ኮላጅን ለፀጉር ጥንካሬ እናም የመለጠጥ ችሎታን ይሰጣል። የቫይታሚን ሲ እጥረት ካለ ኮላጅን በበቂ ስለማይመረት ፀጉር በቀላሉ ይሰበራል። ቫይታሚን ዲ የፀጉር ከረጢቶችን ለማነቃቃት ይረዳል። የቫይታሚን ዲ እጥረት ካለ የፀጉር ከረጢቶች ይዳከማሉ። ይህም የፀጉር መርገፍን ያስከትላል። ቫይታሚን ሲ እና ኢ ፀጉርን ከፍሪ ራዲካል ጉዳት ይከላከላሉ አንቲ ኦክሲዳንቶች ናቸው። ፍሪ ራዲካል የፀጉርን እድገት ሊጎዱ እናም የፀጉር መርገፍን ሊያስከትሉ ይችላሉ። የቫይታሚን እጥረት ካለ ፀጉር ለጉዳት ይጋለጣል። ቫይታሚን ኤ የራስ ቅልን እርጥበት ለመጠበቅ የሚረዳውን ሴበም የተባለውን ቅባት እንዲመረት ይረዳል። የቫይታሚን ኤ እጥረት ካለ የራስ ቅል ይደርቃል ወይም ደግሞ ከመጠን በላይ ቅባት ይኖረዋል። ይህም የፀጉርን ጤንነት ይጎዳል። በአጠቃላይ ቫይታሚኖች ለፀጉር እድገት አስፈላጊ የሆኑትን ንጥረ ነገሮችን ያቀርባሉ። የቫይታሚን እጥረት ካለ ፀጉር አስፈላጊውን ንጥረ ነገር ማግኘት ስለማይችል በፍጹም ጤናማ እድገት ሊኖረው አይችልም ማለት ነው። ስለዚህ ቫይታሚኖች ለፀጉር እድገት የሚረዱባቸው በጣም ብዙ ምክንያቶች አሉ። ቫይታሚን ኤ፣ ቫይታሚን ቢ፣ ቫይታሚን ሲ ቫይታሚን ዲ እናም ቫይታሚን ኢ ሁሉም የፀጉር ከረጢቶችን ጨምሮ ለሴል እድገት በጣም አስፈላጊ ናቸው። ጤናማ ሴሎች ጤናማ ፀጉርን ያመነጫሉ። ቫይታሚን ኢ የራስ ቆዳ ላይ ያለውን የደም ዝውውርን በማሻሻል የፀጉር ከረጢቶች አስፈላጊ ንጥረ ነገሮችን እንዲያገኙ ያግዛል። ቢቪታሚኖች ቀይ የደም ሴሎች ኦክስጅንን እናም ንጥረ ምግቦችን ወደ ፀጉር ስሮች እንዲሸከሙ ይረዳሉ። ቫይታሚን ሲ ኮላጅን የተባለውን ፕሮቲንን ለማምረት ይረዳል። ይህም ለፀጉር መዋቅር ጥንካሬ እናም የመለጠጥ ችሎታን ይሰጣል። ቫይታሚን ሲ እናም ኤ ፀጉርን ከፍሪ ራዲካል ጉዳት የሚከላከሉ አንቲ ኦክሲዳንት ናቸው። ፍሪ ራዲካል የፀጉርን እድገት ሊጎዱ እናም የፀጉር መርገፍን ሊያስከትሉም ይችላሉ። ቫይታሚን ኤ የራስ ቅልን እርጥበት ለመጠበቅ የሚረዳውን ሴበም የተባለውን ቅባት እንዲመረት ይረዳል። ቫይታሚን ዲ የጸጉር ከረጢቶችን በማነቃቃት ጤናማ የጸጉር እድገትን ያበረታታል። ቢ ቫይታሚኖች ኦክስጅን እናም አልሚ ምግቦችን ወደ የራስ ቆዳ እናም የጸጉር ስር የሚወስዱ ቀይ የደም ሴሎች እንዲፈጠር ይረዳሉ። በአጠቃላይ ቫይታሚኖች ጤናማ የጸጉር እድገትን ለመደገፍ በጋራ ይሰራሉ ማለት ነው። ስለዚህ ለጸጉር እድገት አስፈላጊ የሆኑትን አምስት ወሳኝ ቫይታሚኖችን በዝርዝር ከነ አመጋገብ ምንጫቸው አሁን እነግራችኋለሁኝ። አንደኛ ቫይታሚን ኤ ነው። ቫይታሚን ኤ ለፀጉር እድገት የሚረዳባቸው መንገዶች በጣም በርካታ ናቸው። ቫይታሚን ኤ ለሁሉም የሰውነት ሴሎች እድገት አስፈላጊ ነው። ይህም የጸጉር ሴሎችንም ይጨምራል። ጤናማ የጸጉር እድገትን ለማረጋገጥ ወሳኝ ሚናን ይጫወታል። ቫይታሚን ኤ የራስ ቅልን እርጥበት ለመጠበቅ የሚረዳውን ሴበም የተባለውን ቅባት እንዲመረት ይረዳል። ይህ ቅባት ፀጉር እንዳይደርቅና እንዳይሰባበር ይከላከላል። በቂ የሆነ የቫይታሚን ኤ መጠን ጤናማ የፀጉር ከረጢቶችን ለመጠበቅ ይረዳል። ይህም ፀጉር በጤናማ ሁኔታ እንዲያድግ ያደርጋል። ይሁን እንጂ ከመጠን ያለፈ የቫይታሚን ኤ መጠን የፀጉር መርገፍን ሊያስከትል እንደሚችል ማወቅ አለባችሁ። ስለዚህ ሚዛናዊ የሆነ አመጋገብን መጠበቅ አስፈላጊ ነው። እንደ ካሮት፣ ስኳር ድንች፣ ስፒናች፣ ጎመን፣ አፕሪኮት፣ እንቁላል፣ ወተት፣ አይብናም እርጎ፣ አሳ፣ የበሬ ጉበትናም ዱባ ጥሩ የቫይታሚን ኤ ምንጮች ናቸው። ከተፈጥሮ ቫይታሚን ኤን ከእነዚህ ምግቦች ማግኘት ትችላላችሁ። ብዙ ጊዜ የቫይታሚን ኤ እጥረት የመከሰት እድሉ በጣም ዝቅተኛ ነው። ስለዚህ ቫይታሚን ኤን በሰፕልመንት ያን ያክል መውሰድ አስፈላጊ አይደለም ከነዚህ ከአመጋገብ ምንጮች ካገኛችሁ ቫይታሚን ኤን በበቂ መጠን እንድታገኙ ይረዳችኋል ሁለተኛ ደግሞ ቢ ቪታሚኖች ናቸው ቢ ቪታሚኖች በተለይ ባዮቲን ወይም ደግሞ ቫይታሚን ቢ ሰቨን ለፀጉር እድገት ወሳኝ ሚናን ይጫወታሉ ቢ ቪታሚኖች ኦክሲጅንን እናም አልሚ ምግቦችን ወደ ራስ ቆዳ እናም የፀጉር ስር የሚወስዱ ቀይ የደም ሴሎች እንዲፈጠሩ ይረዳሉ እነዚህ ንጥረ ነገሮች ለፀጉር እድገት አስፈላጊ ናቸው። በቂ የደም አቅርቦት የፀጉር ከረጢቶች አስፈላጊውን ምግብ እንዲያገኙ ያረጋግጣል። ይህም ጤናማ እና ጠንካራ ፀጉር እንዲያድግ ያበረታታል። ቢ ቪታሚኖች የሴል እድገትንና ክፍፍልን ይደግፋሉ። ይህም ለፀጉር እድገት በጣም አስፈላጊ ነው። በተለይ ባዮቲን ለፀጉር ጤንነት በጣም አስፈላጊ ነው። የባዮቲን እጥረት የፀጉር መርገፍን ሊያስከትል ይችላል። ለፀጉር እድገት የሚረዱ በቢ ቪታሚኖች የበለጸጉ ምግቦች እንደ እንቁላል፣ ለውዝ እናም ዘሮች፣ ሙሉ እህሎች እንደ ሩዝ፣ አጃ እናም ስንዴ፣ ስጋ፣ አሳ፣ አቮካዶ፣ ጥቁር ቅጠል ያላቸው አትክልቶች እንደ ስፒናች እናም ጎመን፣ የወተት ምርቶች እንደ ወተት፣ እርጎ እናም ሌሎች የወተት ተዋጽዎች ጥሩ የቢ ቪታሚኖች ምንጮች ናቸው። ቢ ቪታሚኖችን ከነዚህ ማግኘት ትችላላችሁ በተፈጥሮ ሶስተኛ ደግሞ ቫይታሚን ሲ ነው ቫይታሚን ሲ ለፀጉር እድገት በርካታ ጥቅሞችን ይሰጣል ቫይታሚን ሲ ኮላጅን የተባለውን ፕሮቲንን ለማምረት ወሳኝ ቫይታሚን ነው ኮላጅን ለፀጉር መዋቅር እናም ጥንካሬ አስፈላጊ ነው በቂ ኮላጅን ጤናማ እናም ጠንካራ ፀጉር እንዲኖር ያግዛል ቫይታሚን ሲ እንደ አንቲኦክሲዳንት ሆኖም ይሰራል ይህም ፀጉርን ከፍሪ ራዲካል ጉዳት ይከላከላል ፍሪ ራዲካል የፀጉርን እድገትን ሊያደናቅፉም ይችላሉ። ቫይታሚን ሲ ሰውነት ብረትን እንዲወስድም ይረዳል። ይህም ለፀጉር እድገት አስፈላጊ ንጥረ ነገር ነው። የብረት እጥረት የፀጉር መርገፍን ሊያስከትል ይችላል። ቫይታሚን ሲ የራስ ቆዳን ጤንነት ለማሻሻል ይረዳል። ይህም ጤናማ የፀጉር እድገትን ያበረታታል። በቫይታሚን ሲ የበለጸጉ ምግቦች የምንላቸው የሎሚ ፍራፍሬዎች እንደ ብርቱካን፣ ሎሚ የወይን ፍሬ፣ ቤሪዎች እንደ እንጆሪ፣ ብሉቤሪ እናም ክራምቤሪ፣ ሌሎች ፍራፍሬዎች እንደ ኪዊ፣ ጓቫ፣ ፓፓያ እናም አትክልቶች እንደ ቃሪያ፣ በተለይ ቤል ፔፐርስ የምንለው በቀለም ይለያያሉ፣ በተለይ ቀይ እናም ቢጫው፣ እንደ ብሮኮሊ፣ ጎመን፣ ቲማቲም እናም ድንች ጥሩ የቫይታሚን ሲ ምንጮች ናቸው። ቫይታሚን ሲን በተፈጥሮ ከነዚህ አመጋገብ ማግኘት ትችላላችሁ። አራተኛ ደግሞ ቫይታሚን ዲ ነው። ቫይታሚን ዲ ለፀጉር እድገት በርካታ ጥቅሞችን ይሰጣል። ቫይታሚን ዲ የፀጉር ከረጢቶችን ለማነቃቃት ይረዳል። ይህም አዲስ ፀጉር እንዲያድግ ያበረታታል። በቂ የሆነ የቫይታሚን ዲ መጠን ጤናማ የፀጉር እድገትን ይደግፋል። የቫይታሚን ዲ እጥረት ከፀጉር መርገፍ ጋር ተያይዟል። በቂ ቫይታሚን ዲ ማግኘት የፀጉር መርገፍን ለመከላከል ይረዳል። በአጠቃላይ ቫይታሚን ዲ ለፀጉር እድገት አስፈላጊ የሆነ ንጥረ ነገር ነው። ይሁን እንጂ የቫይታሚን ዲ መጠንን ከመጠን በላይ መውሰድ የጎንዮሽ ጉዳቶችን ሊያስከትል ስለሚችል ከመጠን በላይ በፍጹም መውሰድ አይመከርም። ቫይታሚን ዲ በብዛት የሚገኘው በፀሐይ ብርሃን ቢሆንም በአንዳንድ ምግቦች ውስጥም ይገኛል። ቫይታሚን ዲ የሚገኝባቸው ምግቦች ሰባማ አሳዎች እንደ ሳልመን፣ ማካሬል፣ ቱና እናም ሰርዲን የእንቁላል አስኳሎች፣ ኮድ ሊቨር ኦይል፣ በቫይታሚን ዲ የተጠናከሩ ምግቦች እንደ በቫይታሚን ዲ የተጠናከረ ወተት፣ በቫይታሚን ዲ የተጠናከረ የቁርስ እህሎች፣ በቫይታሚን ዲ የተጠናከረ የብርቱካን ጭማቂ፣ እንዲሁም ደግሞ እንጉዳዮች በተለይ በተለይ ለፀሐይ ብርሃን የተጋለጡ እንጉዳዮች ጥሩ የቫይታሚን ዲ ምንጮች ናቸው ማለት ነው። ቫይታሚን ዲን ታዲያ ብዙ ጊዜ ከአመጋገብ ማግኘት በጣም ከባድ ስለሆነ የቫይታሚን ዲ እጥረት ሊኖር ስለሚችል ህክምና በማድረግ ሐኪማችሁ ባዘዘው መሰረት የቫይታሚን ዲ ሰፕሊመንቶችን መውሰድ ትችላላችሁ። ታዲያ ቫይታሚን ዲ ህክምና ሳታደርጉ የምትወስዱት ሰፕሊመንት ወይም ደግሞ ቫይታሚን አይደለም። ምክንያቱም ቫይታሚን ዲ ፋት ሶለብል ቫይታሚን ስለሆነ በቀላሉ ለእናንተ ከሚያስፈልጋችሁ መጠን ከወሰዳችሁ ቫይታሚን ዲ በሰውነታችሁ ይከማቻል። በተለይ በኩላሊት ላይ እንደሚከማች ማወቅ መቻል አለባችሁ። ይህ ደግሞ ከፍተኛ የሆነ አደገኛ ጉዳትን ሊያስከትል ይችላል። ስለዚህ ከመጠን በላይ የሆነ ቫይታሚን ዲን መውሰድ ከፍተኛ ጉዳት ስለሚያስከትል የቫይታሚን ዲ መጠናችሁን በቅድሚያ በመመርመር ሐኪማችሁ ባዘዘው መሰረት የቫይታሚን ዲ ሰፕሊመንቶችን መውሰድ ትችላላችሁ ማለት ነው። አምስተኛ ደግሞ ቫይታሚን ኢ ነው። ቫይታሚን ለፀጉር እድገት በርካታ ጠቃሚ ሚናዎች አሉት። ቫይታሚን ኢ ኃይለኛ አንቲኦክሲዳንት ሲሆን ፀጉርን ከፍሪ ራዲካል ጉዳት ይከላከላል። ፍሪ ራዲካል የፀጉርን እድገት ሊቀንስና ሊጎዳ ይችላል። ቫይታሚን ኢ የራስ ቆዳ ላይ ያለውን የደም ዝውውርን ያሻሽላል። ይህም የፀጉር ከረጢቶች አስፈላጊ ንጥረ ነገሮችን እንዲያገኙ ይረዳል። ጤናማ የደም ዝውውር ጤናማ የፀጉር እድገትን ያበረታታል። ቫይታሚን ኢ የጸጉርን እርጥበትን በመጠበቅ ድርቀትንና የጸጉር መሰባበርን ይከላከላል። ይህም ፀጉር ጤናማ እናም ጠንካራ ሆኖ እንዲሆን ወይም እንዲያድግ ይረዳዋል። ቫይታሚን ኢ የጸጉር ከረጢቶችን በማጠናከር የጸጉር መርገፍን ለመቀነስ ይረዳል። በአጠቃላይ ቫይታሚን ኢ ጤናማ የራስ ቆዳ እናም ጸጉር እንዲኖር ወሳኝ ሚናን ይጫወታል ማለት ነው። ቫይታሚን ኢ በብዛት የሚገኘው በእጽዋት ዘይቶች፣ በለውዝ፣ በዘሮች ሲርስ በምንላቸው እናም በአረንጓዴ ቅጠላማ አትክልቶች ውስጥ ነው። በቫይታሚን ኤ በተፈጥሮ የበለጸጉ ምግቦች የምንላቸው የእጽዋት ዘይቶች አሁን ለምሳሌ የሱፍ ዘይት፣ የአልመንድ ዘይት፣ የአቮካዶ ዘይት፣ ለውዝ እናም ዘሮች ወይም ደግሞ ሲርስ የምንላቸው እንደ አልመንድ፣ ሱፍናም ኦቾሎኒ፣ አትክልቶች ደግሞ እንደ ስፒናች፣ ብሮኮሊ እናም አቮካዶ በቫይታሚን ኢ የበለጸጉ ምግቦች ናቸው። ቫይታሚን ኢን በተፈጥሮ ከአመጋገብ ከነዚህ ምግቦች ማግኘት ትችላላችሁ። ብዙ ጊዜ የቫይታሚን ኢ እጥረት የመከሰት እድሉ በጣም አናሳ ነው ማለት ነው። ስለዚህ እነዚህ ቫይታሚኖች ለፀጉር እድገት ወሳኝ ሚናን የሚጫወቱ አምስት ቫይታሚኖች ናቸው ማለት ነው ከማዕድናትም ደግሞ ለፀጉር እድገት ወሳኝ የሆኑ ማዕድናት አሉ። እሱን ደግሞ በሌላ ጊዜ ቪዲዮ የመሰራላችሁ ይሆናል ማለት ነው። ስለዚህ እነዚህን አምስት ቫይታሚኖችን ከተለያዩ ምግቦች ለማግኘት መሞከር በጣም አስፈላጊ ነው። ቢቻል ቢቻል ከተፈጥሮ ከአመጋገብ ብታገኙ በጣም ጥሩ ነው። ተጨማሪ መድኃኒቶችን ወይም ደግሞ ሰፕልመንቶችን ከመውሰዳችሁ በፊት ደግሞ ሐኪማችሁን ማማከር ግዴታ ያስፈልጋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ፣ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሐሳብ አስተያየታችሁ አይለኝ ይላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ ማስፈር ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።